አሰላም አለይኩም ረህመቱላሂ ወበረካቱ ውድና የተከበራችሁ የቻና ቤተሰቦች እንዲሆናችሁ ከንገል አልሐምዱ ሊላ ዛሬ ደግሞ የወንዶችና የሴቶች የህጻናት አልባሳቶች እንዲሁም ደግሞ የሴቶች አንዳንድ ነገሮችን ላሳያቸው ብቅ ብያለሁኝ። ቪዲዮን በላይክ ጀምሩት። አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነበሩች ደግሞ እንደተለመደው ላይክ፣ ኮሜንት፣ ሼር ማድረግ ዛሬ የማሳያችሁ ቅድም መግቢያ ላይ እንደነገርኳቸው ቆንጆ ቆንጆ የልጆች ልብስ ነው። ማዘዝ የምትፈልጉ ቁጥሬ ከፍሮ ፌር ይሰራልላችሁ። ለልጆቻችሁ፣ ለወንድሞቻችሁ ምናምን ቤተሰብ፣ ለእናት ለእህት ሊሆን ይችላል። ለጓደኛ ስጦታ ማሰጣት የምትፈልጉ ያመራችሁ ነገር ካለ ማዘዝ ከፈለጋችሁ አናግሩኝ በውስጥ። እዚህ ጋር የምታዩት የወንዶች ልብስ ነው። የወንዶች ልጆች ማለት ነው። በጣም ህጻንም ያልሆኑ ትልቅ የሚያል ሆኑ ቢያንስ ከአምስት እስከ አስር ውስጥ አመት ውስጥ ባለው ማለት ነው። እንደምታዩት ያማምራሉ። ማሻላ ዋጋቸው ያኔ ሁሉም ይለያያል፣ ግን ማክሲማም ያኔ ጠቅላላ አድርጎ ለመያዝ ከአራት መቶ እስከ አንድ ሺህ ብር ድረስ ነው። ቲሸርቶቹ፣ ሱሪዎቹ ደግሞ ከስምንት እስከ ሺህ አምስት አሉ። እንደምታዩት አሁን ላይ የመጣው ፋሽን የትልልቆቹም የትንንሾቹም ሱሪ የሆነ ዝብትርት ወይ የበዛ ነው በቃ ይሆን ነው። ታች ደግሞ እግራቸው ጋር ጥብቅ ያለ ነው። ያው ፋሽን ስለሆነ ምንም ማድረግ አይቻልም። እነኝህ ደግሞ የልጆች ዛንዘራ ነው። ዛንዘራ ይሄ ድሮ ዛንዘራ በሚስማር የሚሰቀለው ሳይሆን የራሳቸው ዲዛይን የራሳቸው ሀረካት ያላቸው ናቸው። ዝርግት ስታደርጓቸው የራሳቸውን ቅርጽ ይይዛሉ። በጣም ነው የሚያምሩት። ከዛ ደግሞ ሽምጥጣ አድርጋቸው እንደ ጥለ ይቀመጣሉ ማለት ነው። ይሄ እንደምታዩት የእናቶች ሺቲ ነው። ያው ይለብሱታል ሁሉም ዞሮ ዋጋው ከአምስት እስከ ስድስት ይሆናል። ከአራት ጀምሮ አለ ዞሮ እንደማ እንደማነሱና እንደመተለቁ እነኝህ ደግሞ ኮምፕሌት ናቸው። ያኔ ጠገም የልጆች ልብሶች መታቀፍ ያለው ቲሸርትና ሱሪ ያለው ጠገም ማለት ነው ከስምንት እስከ ሺህ አምስት ድረስ ያኔ አላቸው ዋጋ ማለት ነው። ከፍተኛው ሺ አምስት ነው። እነኝህ እንደምታዩቸው የህፃናት ልብስ ወይኔ፣ የሴት ልጅ ልብስ ስወድ በረቢ ደግሞ የእነሱ ልብስ ያምረኝና፣ ግን ለትልቅ በዝህ ያኔ በዝህ ቅርጽ የሆነ የለም። ንገዥ ነው ወይ እንዳትሉኝ። እናም አልገዛው፣ ከራስ በላይ ነፋስ። ይሄም ወደ ቪዲዮ ስመለስ ይህን ይመስል ነበረ። እነኝህ ያው ኮምፕሌት ናቸው። ጠገም ከላይ ደግሞ ያለው ሀፋዛ ነው። አቤ አያቸው ትህጻን ልጅ እዚህ ጋር ደግሞ የህጻን ልጅ አዲስ የተወለደ ልጅ መኝታ ልተኛ እንደ ይመር ግን ደግሞ የበቃኝ፣ አጉል ይስቁብኛል፣ ይቅርብኝ። የሴት ልጅ ልብስ እዚህ ጋር ሴት ልጅ አላቸው። ደግሞ ፋሽን ያመጣው ጸጉር ማስያዣ ነው። ከኋላቸው ክምር አድርጋችሁ መሄድ ነው። ይሄ የወንዶች ልብስ ነው። የወንድ ልጆች ልብስ እነኚህ ደግሞ የኢንዶኔሲዎቹ እነኛ ጥልቅ የሚደረጉት እንደ ሂጃብ ነገር ነው። እንደዛ ነው። ግን እነኚህ የሴት የህፃና ልጆ የሴቶች ነው ይለብሳሉ። ባያቸዋቸው መስጂድ ሲሄዱ ምናምን ትምህርት ቤት ሲሄዱ እንደዚች ለብሰው በቃ ህፃኖቹ ልጆች ደስ ሲሉ ባያቸው። ይሄ ይህም የሴት ልጅ ልብስ ነው። ይሄ ቲሸርት እኮ ግን ራሱን የቻለ ስም አለው። ያኔ የራሱ ዲዛይን ይህን ብልጭርጭን ወደ ታች ስታብሱት ሌላ አይነት ቅርጽ ይህ ይዛል ወደ ላይ ስታብሱት ደግሞ ሌላ አይነት ቅርጽ ባርቢ ነው። ብቻ ዞሮ የሆነ ስም አለው። ይሄንን ልብስ ምን እንደሁ አላቅም፣ የሚያናክል ሞዴል ተከታይ ስላልሆንኩኝ ይህም ያማምር ነበር። እዚህ ጋር ተለቅ ተለቅ ላሉ ልጆች አሉ። ይሄ ደግሞ ለወንዶችም ለሴቶችም ይሆናል መሰል፣ ግን ወንድ ይመስለኛል። በነገራችን ላይ አሁን ለልጆች ፋሽን የመጣው ልብስ ይሄ የምደወሩ ክቡ የምታዩት ይባራል ማለት ነው። አብሶ ወንዶቹ ልጆ በቃ ልብስ ሊገዛላቸው ሲሆን የሚበራው ነው መፈልገው ነው የሚሉት። የሚበራው እኮ ይሄ ነው። እናማ ያው እንግዲህ ቀየር እያደረጉ መብያ መቸም ያመጡታ። እዚህ ጋር ሻርፖ የጸዴ ጸደ ሻርፖ ያሉ የምር ሽኤን ላይ ያሉትን አይነት ሻርፖችም አይቻለሁኝ። እነኚህ ያቸው ሽኤን ላይ ያሉ ካስታወሳችሁ ማለት ነው። ቆንጆ ቆንጆ እኔ ልብስ ከዛ ካርጎ እንዳታረጉ ብያችኋለሁ። ባለፈም ከሰማችሁኝ አሁንም የምነግራችሁ ልብስ እንዳታጠራቅሙ ማለት ነው። ብራችሁም ብቻ ይዛችሁን ሀታ ለቤተሰብ ሀድያ ራሱ ባገዙ ሆን ወለ ወደ ዘጠኝ ሺ ሪያል ምናምን የጨረስኩት ለቤተሰብ ሀድያ ስገዛ ማለት ነው። በጣም ነው የነደምኩት። ምክንያቱም እዚህ ቆንጆ ቆንጆ ነገር አለ። እኔ ኪሎ አልፎብኝ ራሱ ኤርፖርት ላይ ሰባት መቶ ሪያል ከፍል ያለሁ የኪሎ ማለት ነው። እኔ እንደ ዕድል ከፍል ያለፍኩ እንጂ የሚጣልባቸውም አሉ። ስለዚህ እዛ ኮተት እንዳታበዙ። ጽድት ጽድት ያለ ልብስ ነው ያለው እዚህ ማለት ነው። እና ለቤተሰብ ሀዲያ ራሱ ከዝሆው ግዙ ወይም ማስገዙ ነው የምላችሁ። እዚህ ጋር ደግሞ ቢጃማዎች ናቸው። በጣም ነው የሚያማምሩ ቢጃማዎቹ። ነዶ ናቸው፣ የተሰፉ አይደሉም። የሆላንድ ሰው ሶስት ሜትር ነው የሚሆነው ተባብሪያ ትናንት እንደነገርኳችሁ እነኛኝህ ማጣገሚያ ጉፍተዎቹ ናቸው። ያኔ ቢጃማውን ትገዙና ከዛ ማጣገሚያ ጉፍታ ከዚሁ ገዝታችሁ ነው የሚካሄዱት። ቢጃማችሁን ነው የሚጠግመው መርጣችሁ። እንዴ ነዶዎቹ በጣም ነው የሚያማምሩት! የምር አሁን እኮ ነው ከእናንተ ጋር በደንብ ማያቸው። ይሄ በቀድመት የቀረስኩላችሁ አይነት ነው፣ ከለሩ ይለያይ እንጂ የሆነ ይቀራረብብኛል ያልኳችሁ ትክክል ነኛ። እናንተ አሁን ምን ይሰማችኋል? እህትማማች ነው የሚመስሉኝ። ሁሉም አይነቶች አንድ ናቸው፣ ያኔ ይቀራረባሉ። ይቻሆን አልፍ ያለችው ጥሬታችሁ ከሆነ የህፃናት ልጆች ናቸው። አሁን ትምህርት ሰዓት ስለሆነ ቦርሳቸውን አንግተው ምሳቃቸውን ይዘው ጥላቸውን አጥልተው ነው የሚሄዱት። ሙንደኛ በኬሻ በኬሻ ደብተር መያዣ ትካሻቸውን ይገነጥላሉ። ጽድት ያለ ሻንጣ ነው የሚያነግቱት፣ የጀርባ ሻንጣ። ቀንተሽ ነው ወይ? እና በቀናም ዞሮ ልጅ መሆን አልችልም። እንግዲህ አልፎኛል። እንደኛ ደግሞ ሻርፖች፣ ጉፍታዎች ናቸው። የቢጃማ ማጣገሚያ ማለት ነው። በትልልቅም አለ በትንንሽም አለ። ኮስሞ እዚህ ጋር ያው መንገድ ላይ ከሆነ ይቀር ላስገባላችሁ ብዬ ነው። ኮስሞ አሁን ላይ ፋሽን ቅባት፣ የፀጉር ቅባት አፍሮ ነው። አፍሮ የሚባል በእኛ ሰዓት ዘኒት ምናምን ነበረ፣ እነሳምራ አምራ ምናምን። ይህ ሽቶ ምንንም አላወቅኩትም። እዚ ጋር መስተካ መስተካለ ይሄ ፒንክ ከለሩ መስተካ ነው። ወይም ደግሞ በአማርኛችን ምንድነው? አደና ድሩስ ነው የሚባለው። እንደዛ ነገር እና ማ ምንድነው የምፈልጉት? ምን ይገዛላችሁ? እዚህ ጋር መናዲ ሞባይል ወይም አጠር ነው ወጣው። መንዴ መቻቹ። በቀጣይ ቪዲዮ እስከምንገናኝ ቻው።